ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ሀይሚዬ እምር ድምቅ ብላ መታለች። የሰሞኑን መጥፋታቸው ብዙ አድናቂዎቻቸውና ተከታዮቻቸው በጣም እየደበራቸው ነው። በተለይ ማታ ማታ እነሱን የሚጠብቁት የማዳም ቅመሞች እነሱ ጭር ሲሉባቸው ድብርት ውስጥ እየገቡ እንደሆነ በተለያየ መንገድ አቡ አቤቱታቸውን እያቀረቡ ነው። ይህን ማስከተለው ሀይሚዬ እንግዲህ በኢንስታግራሟ ልጭ ብላለች። ሲቀጥል ደግሞ ዛሬ በዩቲዩብ ይመጣሉ ወይ ብሩኬሄድ ወይ አንችነ እያላችሁ እንግዲህ ብዙዎቻችሁ ሀሳብ አስተያየት እየሰጣችሁ ነው ማለት ነው እንግዲህ ብሩኬ ያው የሰው ሰርግ መሄድ ስለማይፈልግ እንጂ ቀድሞንም አብሮ መሄድ ይችል ነበር። ስለዚህ ሀይሚዬ ዛሬ ትመልሳለች። ዛሬ ይመጣሉ ብለን እናስባለን። እውነት ለመናገር እናንተ እንኳን ሁሌ የምትከታተሏቸው እኔም አብዛኛውን እከታተላቸዋለሁ። ና ይደብራል፣ የምር ዩትዩብ ያለነሱ ይደብራል። ምክንያቱም በጣም ደስ ይላሉ፣ ያምራሉ፣ ፍቅራቸው ምናምን። የማዳም ቁመሞች ምኞታቸው እነሱን መሆን ነው እንግዲህ እኔም ስሄድ እንደ ቡራ ያለ አፍቃሪ ኑሮኝ እንደዚህ አድርጌ እንደዚህ ሁኜ እንዲሁኝለት እንዲህ ነው በቃ የሁላችን ተስፋ ስለሆኑ እንግዲህ ካይሚዬ እንደምታዩት ሞዴል መስላ አምሮባት። ኦ ማይ ጋድ ኦ ማይ ጋድ፣ እቺ ልጅ ውበት እየጨመረች ነው። ሰሞኑን አጣም በለል ሆነሻል። ወፈር ወፈር እያልሽ ነው። ደግሞ ወፈር ሻልሽ ብላችሁ ደግሞ ማትሮድ በጣም ተኮ በቃ እና የኔ ማሮች የኔ ውዶች እንዴት ናቸው? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በአዲስ ቪዲዮ ከቻ ሀሳብ እያለው ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀምጣችሁን እንዳትረሱ ማለት ነው። እንግዲህ ሰሞኑን ሀይሚና ቡሩኬ ቡሩኬ ከጭቅጭቅ ወደ ፍቅር ተመልሰው ከፍቅር ከመመለሳችሁ ደግሞ ጥፍት ብለው ማለት ነው ብዙዎቻችሁ ድብርት ውስጥ ገብታችኋል። በተለይ ሁሌ የምትከተሏቸዋላችሁ ሁሌ ማታ ማታ ጠብቃችሁ የነሱን ቪዲዮ የምታዩ አላችሁ። እኔማ ያለው ሁሌማ ያለው ግን አንዳንዴ የሆነ ለምን እንደማይ የሆነ የሆነ ቪዲዮ አለ የሚመቸኝ እነሱ ቪዲዮ ና እነሱን እነሱን ቪዲዮዎች በደንብ ያለው እና አብዛኛውን ጊዜ እከተላቸዋለሁ ደስ ይሉኛል ና ግን ደግሞ ልክ እንደ ሱስ ሱስ ያደረጓቸው ሰዎች አሉ። በጣም ሱስ ሆኖባቸው በቃ ማታ ማታ እነሱ ካልመጡ በቃ የሚደብራቸው ሰዎች አሉ። በእውነት ለመናገር እኔ ማለት ነው እነ ሀይሚ ሱስ የሚሆኑ ልጆች ናቸው። በጣም ተወዳጅ ናቸው፣ አሪፍ ናቸው፣ ደስ ይላሉ። በቃ የውስጥ ስብእናቸው፣ አመለካከታቸው፣ ለሰው ልጅ ያላቸው ክብር እራሳቸው ራሱ እንዲህ ተከባብረው ሲሰሩ በቃ እሷ ለእሱ እንዴት እንደምታስብለት እሱ ለእሷ እንዴት እንደሚያስብላት በጣም ነው የሚናፈቁት። ግን ደግሞ ምን ያክል ሰው ቢወዳቸው ነው፣ ግን የእውነት እንደው የሰው መውደድ ከላይ ይስጣችሁ ነው የሚባልና ሰው ምን ያክል ቢወዳቸው ነው እንደዚህ ጓክቱ ሁሉም ሰው የሚጠብቃቸው። በተለይ ማታ ማታ ሲቀሩ በቃ ሁሉም ሰው የሚደብረው ነገርና እውነት ነው ይናፈቃሉ። ኑ ባካችሁ እባካችሁ ኑ እዳይ እስከ ነ ጭቅጭቃችሁም ቢሆን ኑ እያሏችሁ ነው እንግዲህ ብዙ ተከታዮቻችሁ እና እንግዲህ ዛሬ ምናልባት ወይ ብሩኬ ሄዳል ሊያመጣት በዛው ዘና አድርጓት፣ ከሄደ ደግሞ ካላዝናናት አስመጣለትም። ሀይሚዬ ካሁን በፊትም ሀዋሳ በእርግጥ ወስዷት ነበር። ሶ እሷ ግን እየተዝናናች ይመስለኛል፣ ብሩኬ ባይኖርም። ለምን ሀይሚዬ ብቻሽን ለምን ትዝናኛለሽ? ቆይ በዚህ ሀይቅ ብቻሽን መንፈላታት አረታይ እንዳትጠለፊ። ተይኔስ እየሰገውልሽ ነው፣ እንደዚህ አምሮብሽ ቆንጆ ሆነሽ። እንደዚህ አይነት ውበት አይቶ የሚያልፍ ሰው ካለ እኔ እንጃ፣ እኔ እንጃ። እኔ ራሱ ወንድ በሆን እጠልፍሽ ነበር። ወይም ደግሞ ለወንድሜ ልጠልፍሽ እችላለሁ። ሴት በሆንም ና እንዳትጠለፊ ሀይሚ። እንግዲህ ብሩኬ ብቴል ይሻል ሀል እችል ሳትጠለፍብህ፣ እንደዚህ አምሮባታውን አይቶ የሚያልፍ ጎረምሳ ይኖራል ብለ ታስባለህ? ያውም ሰርግ ላይ ረባክህ ብቴል ይሻል ሀል፣ ሳትቀማ ሀይሚዬን ማለት ነው። እና እንዳይጠልፉሽ እንደዚህ ማማር፣ ቆንጆ መሆን ከባድ ሪስክ ውስጥ እንዳያስገባሽ ሀይሚዬ ማለት ነው። ቶልቶሎ ብለሽ ወደ ብሩኬ የተመለሽ ነገር ግን ብሩኬም ሄዱ እዛው አብሮ ቢዝናኑ አሪፍ ነበር። ሀይሚ ቆይ እንደዛ አይነት ሀይቅ ላይ ፈታ አዘናያልሽ። ቡራ አንተታሹ እንዴት ትያለሽ? ቆይ ምን አስበሽ ነው? እና አንች ወስደሽ አብራችሁ ብትዝናኑ የበለጠ ደግሞ መዝናናቱ እይጣፍጠልሽ ነበር። ሰርጉ ላይም ብቻሽን ሆነሽ እንዲጎምለል ጎምለል ከምቴ ከሱ ጋር ሆነሽ አብረሽ ለጭፈራውም ለምኑም ለምኑም እንትን ብታይ አሪፍ ነበር። አብሮ ብሄድ ብሩክ አሪፍ ነበር። ነገር ግን አሁንም ቢሆን ከሰርጉ ውጭ መዝናናት ይችሉ ነበር። ሄዶም ያማለያ ግን ብሄድ ኖሮ ትናንትናም ከትናንት ወዲያም ቪዲዮ ይሰሩልን ነበር። ስለዚህ አለደም ማለት ነው። ብሩኬ ብሄር ኑሮ ቪዲዮ ይሰሩ ነበር ትናንትናም ከትናንት ወዲያም። እና እናንተ ቆይ አብራችሁ ካልሆናችሁ ለየብቻ ብቻ በቻናላችሁ መምጣት አትችሉም? እንደ ሀይሚን በራሷ ብሩኬን በራሱ ለምን ድነው ለብቻቸው የማይመጡ ከጓደኞቻቸው ጋር ከፋሚሊ ጋር ምናምን አይመጡም። አብሮ መስራት ነው የሚፈልጉት። ስለዚህ ዛሬ ሀይሚ ከሀዋሳ ስትመለስ ዛሬ ይመጣሉ ብዬ ነው የማስበው። ከዛ ውጭ ግን ብሩኬ ከዚህ በላይ ከቆየህ ልጅቷ እንደዚህ እያማረባት እንደዚህ ቆንጆ ሆና ከተጠለፈች እኛ ተጠያቂ አይደለንም በኋላ ቤተሰቦች በእኔ እንዴት ትፈርዳላችሁ እኔ እኮ ተጫውተሽ ነይ ቶሎ ነበር ያልኳት እሷ ግን በዛው ተጠለፈች ብትለን እኛ ምንም ልናደርግ አንችልም። ምክንያቱም ልንልህ የምንችለው ሄድ ብለንህ ነበር እኮ ለምን አልሄድክም ነበረ ያንተ ጥፋት ነው በነገራችን ላይ አንዳንዴ ማለት ነው ፍራንክም ሲሰሩ ሬሌ ብቻ የሆነ ሰታት ከሰሩ ሁሉም ሰው ጫና የሚያደርግ ብሩኬ ላይ ነው ማለት እኛ ሴቶች ግን ማለት ነው እኛ ሴቶች ረ ወይኔ፣ ዘረኛ ነን። የእውነት በጣም ውሰኛ ነን። ሁሌን የራሱ ቪዲዮ ሲሰሩ የሆነ ጥፋት ነገር ከሰሩ ሁሌም ቢሆን የሰራለው ና ሁሌም አጋድለው ወደ ብሩኬ ነው። በቃ ወደ ሀይሚ ሀይሚን ለመናገር እንጃ። በቃ ሁሌም ብሩኬን መውቀስ ነው የሚቀድሜ ከሀይሚና ሁሉም ሰው ነው በነገራችን ላይ፣ እኔ ብቻ ሳልሆን ሴትም ስለሆነች ይሁን አላውቅም። አብዛኛው እነ ብሩኬ ደግሞ የምንሰራው እኛ ሴቶች ስለሆነ የሆነ ጥፋት ሲያጠፉ ቀድመን የምንወቅ ሰው ብሩኬ ነው። በቃ ቢያጠፋም ባያጠፋም አብዛኛውን ጊዜ ሁሉንም ሰዎች ማየት ትችላላችሁ፣ ቀድመን የምንወቅ ሰው ብሩኬ ነው። ስለዚህ አሁንም ቢሆን ብሩኬን ለምን አይሄድም ለምን አይሄድም ለምን አይሄድም እያሉ ብዙ ሰዎች የወቀሳ መዓት እየደረደሩበት ነው እና ማሄድበት የራሱ ምክንያት አለ። አንደኛ የወንድሙ ሰርግ ነው ታውቃላችሁ። ሰርግ ሲያልቅ ቤት ውስጥ የሚኖረውን ስራ ማንም ሰው አቤት አቤት የሰርግ ሰው ሲሄድ እቃ መሸከፉ፣ በየቦታው ለሰው መመለስ፣ በቃ ምን ልበላችሁ ሰርግ ካበቃ በኋላ ከሰርጉ በላይ ነው ስራው ማለት ነው የሚከብደው እና ያን ሁሉ ስራ ለእናቱ ትቷ ሄድም እሱ እናቱ ብቻ እንዳለች ታውቃላችሁ ስለዚህ መሄድ ስለማይችል ነው እንጂ ቢችል ኑሮ ይሄድ ነበረ፣ ሄዶ አብረው ቪዲዮ ይሰሩልን ነበር። ነገር ግን እሱ እዛ መሄድ የማይችልበት አጋጣሚ አለ ይመስለኛል። ዞሮ ዞሮ ግን ከዚህ በላይ ከቆየች ብሩኬ ብትሄድ ይሻላል፣ ነግሬ ያለ በኋላ ተጠለፈች ምናምን አይሰራም፣ ተግባባና። የኔ ውዶች በጣም ነው የምወዳችሁ። ባይ ባይ፣ መሞላቀቅ ቻው።